በበጉ ፈንታ አራት በጎች ይክፈል። ሌባው ቤት ሲምስ ቢገኝ እርሱም እስኪሞት ቢመታ በመታው ሰው ላይ የደምዳ አይሆንበትም። ፀሐይ ግን ከወጣችበት የደምዳ አለበት። ሌባው የሰረቀውን ይመልስ። የሚከፍለውን ቢያጣ ስለሰረቀው ይሸጥ። የሰረቀው ደህና ሆኖ በእጁ ቢገኝ በሬም ወይም አህያ ወይም በግ ቢሆን የሰረቀውን ያህል ሁለት እጥፍ ይክፈል። ማንም ሰው ወደ እርሻ ወይም ወደ ወይን ስፍራ ከብቱን ቢነዳው የሌላውንም እርሻ ቢያስበላ ከተመረጠ እርሻው ከማለፊያውም ወይኑ ይካስ። እሳት ቢነሳ እሾህንም ቢይዝ ክምሩንም፣ ወይም ያልታጨደውን እህል ወይም እርሻውን ቢያቃጥል እሳቱን ያነደደው ይካስ። ሰው በባልንጀራው ዘንድ ብር ወይም ሌላ ነገር እንዲጠብቅለት አደራ ቢያኖር ከቤቱን ቢሰረቅ ሌባው ቢገኝ ስለ አንድ ሁለት ይክፈል። ሌባውም ባይገኝ ባለቤቱ ወደ ፈራጆች ይቅረብ እጁንም በባልንጀራው ከብት ላይ እንዳልዘረጋ ይማል። ሰዎች ስለ በሬ ወይም ስለ አህያ ወይም ስለ በግ ወይም ስለ ልብስ ወይም ስለሌላ ስለጠፋ ስለ ጠፋ ነገር ቢካሰሱ አንዱም ይህ የኔ ነው ቢል ክርክራቸው ወደ ፈራጆች ይድረስ። ፈራጆቹም የፈረዱበት እርሱ ለባልንጀራው በአንድ ሁለት ይክፈል። ሰው በባልንጀራው ዘንድ አህያ ወይም በሬ ወይም በግ ወይም ሌላ እንስሳ እንዲጠብቅለት አደራ ቢያኖር ማንም ሳያይ ቢሞት ወይም ቢጎዳ ወይም ቢማረክ በባልንጀራው ከብት ላይ እጁን እንዳልዘረጋ የእግዚአብሔር መሐላ በሁለታቸው መካከል ይሁን። የከብቱም ባለቤት መሐላውን ይቀበል፣ እርሱም ምንም አይክፈል። ከእርሱም ዘንድ ቢሰረቅ የጠፋውን ያህል ለባለቤቱ ይመልስ። ተቧጭሮም ቢገኝ ለምስክር ያምጣው፣ በመቧጨሩ ምክንያት አይክፈል። ከባልንጀራው አንዳች ቢዋስ ባለቤቱ ከእርሱ ጋር ሳይኖር ቢጎዳ ወይም ቢሞት ፈጽሞ ይክፈለው። ባለቤቱ ግን ከእርሱ ጋር ቢኖር አይክፈል፤ ቢከራየው በክራዩ ይግባ። ሰው ያልታጨችውን ድንግል ቢያስታት ከእርሷም ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት። አባቷም እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት። መተተኛይቱን በሕይወት እንድትኖር አትፍቀድላት። ከእንስሳ ጋር የሚረክስ ፈጽሞ ይገደል። ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ። እናንተ በግብጽ ምድር ስደተኞች ነበራችሁና ስደተኛውን አትበድለው፣ ግፍም አታድርግበት። መበለቲቱንና ድሃ አደጎቹን አታስጨንቋቸው። ብታስጨንቋቸውና ወደ እኔ ቢጮሁ እኔ ጮኸታቸውን ፈጽሞ እሰማለሁ። ቁጣይም ይጸናባችኋል፣ በሰይፍም አስገድላችኋለሁ። ሚስቶቻችሁም መበለት ልጆቻችሁም፣ ድሃ አደጎች ይሆናሉ። ከአንተ ጋር ለተቀመጠው ለወገኔ ለድሃው ገንዘብ ብታበድረው እንደ ባለ አራጣ አትሁን፣ አራጣም አትጫንበት። የባልንጀራህን ልብስ ለመያዣ ብትወስድ ፀሐይ ሳትገባ መልስለት፣ ስጋውን የሚከድንበት እርሱ ብቻ ነውና የሚተኛበትም ሌላ የለውምና፣ ወደ እኔም ቢጮህ መሃሪነኝና እሰማዋለሁ። ፈራጆችን አትስደብ፣ የሕዝብንም አለቃ አትርገመው። ነዶህንም የወይንህንም ጭማቂ ለማቅረብ አትዘግይ። የልጆችህንም በኩር ትሰጠኛለህ። እንዲህም በበሬዎችህና በበጎችህ ታደርገዋለህ። ሰባት ቀን ከእናቱ ጋር ይቀመጥ፣ በስምንተኛውም ቀን ለእኔ ትሰጠዋለህ። ቅዱስ ወገን ትሆኑልኛላችሁ። ስለዚህ በምድረ በዳ አውሬ የባጨረውን ስጋ ለውሻ ጣሉት እንጂ አትብሉት። ይቆየን። ወስብሐት ለእግዚአብሔር።